እንደ አገር ከ2011 ዓ ም ጀምሮ ተግባራዊ እየተደረገ የሚገኘው የአረንጓዴ አሻራ መርሃ ግብር የአየር ንብረት እንዲሻሻል፣ የአፈር መሸርሸርና የድርቅ ተጋላጭነት እንዲቀንስ፣ የደን ሽፋኑ ትርጉም ባለው መልኩ እንዲጨምር በማድረግ ረገድ ተጨባጭ ውጤት አስገኝቷል። መርሃ ግብሩ የግብርናውን ዘርፍ ምርትና ምርታማነት በማጎልበትና የገቢ ምንጭ በማሳደግ የአርሶ አደሩ ሕይወት እንዲሻሻል እያገዘ ስለመሆኑ ሐረሪ ክልል የሚገኙ አርሶ አደሮች በማሳያነት ይጠቀሳሉ። የገለ አመተ ከአምስት ዓመት በፊት ነው ስራውን የጀመርኩት። ከችግኝ ጣቢያው ዘይቱና፣ ሎሚ፣ ማንጎ፣ አቮካዶ ሰጥተውን እንደምታዩት ተክዬ ራሴን እየቀየርኩ ይገኛለሁ። ከዚህ በፊት ችግር ላይ ነበርኩኝ። እርሻዬን የማጠጣበት የውሃ ሞተር እንኳን አልነበረኝም። አሁን ግን ይህንን መስራት ከጀመርኩ በኋላ ኑሮዬ ተሻሽሏል። ቤትም ከተማ ውስጥ ሰርቻለሁ። አሁን ቀንና ማታ እየሰራሁ በአመት ሶስት ጊዜ ምርት እያገኘሁ ነው። ከዛ ላይ ያገኘሁት አሁን መቶርም የማጠጣበት መጀመሪያ በመቶር በቤንዚን ነበር የምሰራው። አሁን ደግሞ እንትን ድናሞና ቱቦም ገዝቼ ሸራም ገዝቼ እየሰራው ነው። የመርሃ ግብሩ አንዱ ትሩፋት በሆነው የስራ እድል ፈጠራም በርካታ ዜጎች ኢኮኖሚያዊ ተጠቃሚ ከመሆን ባለፈ የሙያ ባለቤት እንዲሆኑ እያስቻለ ይገኛል። ሁጂ ከሰንጅሪ ሁጂ እጋ ሲያርቀን ከዚህ በፊት ስራ አልነበረንም። አሁን እዚህ እኛም ስራ አግኝተናል፣ ማህበራችንም ተጠቃሚ ሆኗል። ትልቅ ጥቅም ነው ያገኘነው። የምናውቀውን እንድንማር አስችሎናል። ከዚህ ያገኘነውን እውቀት እርሻችን ላይ እየተገበርን ነው፣ ለሌሎችም እያሳወቅን እንገኛለን። በረኔ በርቲ ጅረር ሙመታ ከጀመርኩበት ጊዜ ጀምሮ ብዙ ቦታ ሰርቻለሁ። እዚህ ከመጣ ሁለተኛ ዓመቴ ነው። ስለዚህ ይህን ችግኝ ከመሰረቱ ከታች ጀምሮ እስከ ላይ አዘራሩን አተካከሉን ማዳቀሉን ሁሉንም እኛው ነው እዚህ አርሶ አደሩን እያሳየን ወደ ውጤታማ ምንሆን ነው ማለት ውጤታማ አሁን ነናል በሰራ ነው ስራ በያው ልጆችን ነው ያሳደግንበት ሳይከብደን ልማቱ እንግዲህ እያደር እንኳን እየባሰ ነው ትልቅ እንትን እየሆነ ነው ግቢው ችግኝን ማዳቀን አሁን አፕልን አፕል ማንጎን አፕል ማድረግ እሱን ተምረናል በብዛት አምርተን እናመርታለን አሁን ባለፉት ዓመታት በክልሉ በተካሄዱ የአረንጓዴ አሻራ መርሃ ግብሮችም የአፈር መሸርሸርን በመቀነስና የአየር ንብረት እንዲሻሻል በማድረግ ረገድ ውጤት ማስገኘቱንና በመርሃ ግብሩ የሚተከሉ ችግኞች የጽድቀት ምጣኔም ከጊዜ ወደ ጊዜ እየጎለበተ ይገኛል የአፈር ለምነትን አሻሽሏል ሌላ የምግብ ዋስትናን ለሁን ከማረጋገጥ አንጻር በአብዛኛው እኛ ትኩረት አደርገን የምንሰራው በፍራፍሬ ላይ ነው ወደ 7 ፐርሰንት የሚሆነው ያም የአርሶ አደሩን ገቢም ከመጨመር ኢኮኖሚያዊ ፋይዳ አለው። ይሄም ከዛ ውጪ እዛ አካባቢ ያለው ማክሮ ክላይሜት የምንለው የአካባቢን አየር ከመቀየር አንጻር አብዛኛው በረሃነት እንዳይስፋፋ ከማድረግም አንጻር ጥሩ ውጤቶች ተገኝቷል። ከዛ ውጭ የድን ሽፋናችንም እየተሻሻለ ነው። አሁን ከዚህ ጋር ተያይዞ ባለፉት አመት ባለፈው 2016 አስራ ሰባት የተከልናቸው ችግኞች አብዛኞቹ ጥሩ ዝናብ የነበራቸው ስለሆነ ሞር 82% በላይ የሆነ ጽድቀት መጠናቸው የያዙና የተሻሉ ደረጃ ላይ ያሉ መሆናቸውንም ለመገምገም ችለናል። ለዘንድሮ የአረንጓዴ አሻራ መርሃ ግብርም የተሻለ ዝግጅት በማድረግ ቀደም ሲል በአካባቢው የሚታወቁና የምግብ ዋስትናን ማረጋገጥ የሚያስችሉ ችግኞች ይተከላሉ በሶስቱም ችግኝ ጣቢያዎች ላይ ወደ 1.8 ሚሊዮን ችግኞች ነው ዘንድሮ ለማዘጋጀት የቻልነው። ከዚህ ውስጥ 1.5ቱ ፍራፍሬዎች ናቸው እና የደን ዛፎች ናቸው። 300ሺው ደግሞ ለእንስሳት መኖ የሚሆኑ ዘንድሮ የጨመርንበት አለ ማለት ነው። በአዲስ አበባ ሄክታር ላይ እነዚህን ችግኞች ለመትከል ነው ቅድመ ዝግጅት ስራዎች የተሰሩት። ቦታዎች ተለይተዋል። ሼፕ ፋይል ጂፒኤስ ተነስተዋል ማለት ነው። ዘንድሮ ለየት የሚያደርገው ፍራፍሬዎቹን አርሶ አደሮች በክላስተር በተለይም ደግሞ የአቮካዶና የማንጎን በአርሶአደር ማሳ ላይ በክላስተር እንዲተከሉ ነው ከአርሶአደሩ ጋር ስምምነት ያደርግነውና ከአምናው የተሻለ የፍራፍሬ ዝግጅት አድርገናል። ሌላ ተጨማሪ ዘንድሮ ደግሞ የሐረር ቡና የምንታወቅበትን ቡና ወደ 200 ሺህ በላይ የሆኑ ችግኞችን ለብቻ ያዘጋጅንበትና ነባር የነበሩ ችግኞችን የመመለስ ሁኔታዎችን በስፋት እየሰራንበት ሁኔታዎች ስላሉ ዘንድሮ የተሻለ ዝግጅት አድርገናል።